ይገርመዋል። ሰው በእምነት ብቻ ይድናል፣ ሌላ ቦታ ደግሞ ሰው በእምነት ብቻ ሳይሆን በስራው ይድናል። አብዛኞቹ ፕሮቴስታንቶች ይህ ጥያቄ ግራ ሲያጋባቸው ይኖራል። የፕሮቴስታንት እምነት መስራች የሆነው ማርቲን ሉተር ሰው በእምነት ይድናል የሚለውን እና ሰው በእምነት ብቻ ሳይሆን በስራ ይድናል የሚለውን የሚያስታርቅልኝ ሰው ቢኖርህ የዶክትሬት ኮፍያዬን አውልቄ ለሰውየው አድርግለታለሁ፣ ሞኝም እንዲለኝ ፈቅድለታለሁ ብሎ ተናግሮ ነበር ማርቲን ሉተር። እንግዲህ ይህን ለምን እንዳለ ከስር ከመሰረቱ እናያለን ማለት ነው። እስከ ቪዲዮ ፍጻሜ ትቆያለ አንተ መቼም እንግዲህ ተመልካቾቻችንም ዛሬ በጣም ወሳኝ የሆነ ጥያቄ ነው የምንመልሰው። እዚህ እስከ ፍጻሜ ድረስ አብራችሁን ቆዩ ማለት ነው። ከዛ በፊት ግን ቪዲዮን ሼርና ላይክ በማድረግ እንድጀምሩ እንጠይቃለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ውድ የማስያስ ቲዩብ ተከታታዮች፣ እንደተለመደው እንግዲህ ዛሬም በአዲስ መርሃ ግብር ወደ እናንተ መተናል። በዛሬ ክፍለ ጊዜያችን የምናደርገው ከእናንተ የመጡ ጥያቄዎች አሉ። ከነዚ ውስጥ አንዱን መርጠን እሱ ላይ ሪፍሌክሽን ነው የምንሰጠው። ከእናንተ የመጣው ጥያቄ እንዲህ ይላል የፕሮቴስታንት እምነት መስራች የሆነው ማርቲን ሉተር የያዕቆብን መልእክት ለምን ይጠላው ነበረ? ምክንያቱስ ምንድን ነው ይላል። ይሄ ነበር ጥያቄው ማለት ነው። በነገራችን ላይ ዛሬ አንድ እንግዳ ይዘን መተናል። ካሜራማናችን ነው አሸናፊ ይባላል። እና አሸናፊ በዛሬ ክፍለ ጊዜ አብሮ ይቆያል ማለት ነው፣ እየተሳተፈ እኛ የምንጠይቀውን ጥያቄ እየመለሰልን ይቆያል ማለት ነው። አሸናፊ እንዴት ነህ? አለው። እግዚአብሔር ይመስገን። እንግዲህ ጥያቄውን ሰምተሃል አይደለም? ሲጠጣው ሰምቻለሁ። ማርቲን ሉተር የያዕቆብ መልእክት ለምን ይጠላል? ይጠላ ነበር ወይ የሚጠላ ስከሆነ ምክንያቱም ምንድን ነው ነበር የሚለው ማርቲን ሉተርን እንታቋለ? በነገራችን ላይ ማርቲን ሉተር አሁን ምን ይመስላል? ማርቲን ሉተር ማለት ነው የፕሮቴስታንት ሃይማኖት መስራች። በትክክል መልሳለ። እሱን የፕሮቴስታንት እምነት መስራቾች እንግዲህ ብዙ ናቸው። ከእነሱ ውስጥ የመጀመሪያ ፓዮኒር ብለን ከካቶሊክ ሪቮልት አድርጎ የወጣው የመጀመሪያው ማርቲን ሉተር ይባላል። ከዛ በኋላ እነ ጆን ካልቪን የሚባሉ ይመጣሉ፣ ዝዊንግሊ የሚባሉ ይመጣሉ፣ ፊሊፕ ሚላንክተን የተባሉ ይመጣሉ። ግን የመጀመሪያው ማርቲን ሉተር ይባላል። እና ማርቲን ሉተር ምን አደረገ? ፕሮቴስታንት ከካቶሊክ እምነት ሲወጣ የራሱ ዶክትሪንዶች ይዞ ነበር የመጣው ማለት። ከዛ በፊት ማርቲን ሉተር ዓመተ ምሕረቱን ነግሬያለው ከ1483 እስከ 1546 ዓመተ ምህረት የኖረ ግለሰብ ነው። ክርስትና የተጀመረው እንግዲህ ያው ክርስቶስ አምላካችን ካረገ በኋላ በ33 ዓመተ ምህረት ነው ክርስትና ማለት ነው። ከዛ በፊት እንግዲህ ማርቲን ሉተር እስኪነሳ ድረስ የነበረውን ዓመተ ምህረት ያው ወደ 1500 ዓመተ ምህረት ይሆናል። የክርስትና ትምህርት እንግዲህ ቋሚ ነበር፣ ይታወቃል። አንድ አይነት ነው በሁሉም ቦታ የሚታመነው፣ የኦርቶዶክስ ትምህርት ማለት ነው፣ አንድ አይነት ነው። ማርቲን ሉተር ሲመጣ ግን ምን አደረገ መሰለህ? የራሱን ዶክትሪን ይዞ ነው የመጣው የራሱን ዶክትሪን ስለ አሁን ሰው በእምነት ብቻ ይድናል የሚል የራሱ ሶላ ፊዴ የሚባል እንትን መጣ። ዶክትሪን ማለት ነው። እንግዲህ አሁን ይህን ዶክትሪን ለማግኘት መጽሐፍ ቅዱስ ላይ የግድ ማየት አለበ። አንድ ዶክትሪን ለመኖሩ ማስረጃ መጽሐፍ ቅዱስ ላይ ማየት አለበ፣ ወይ ደግሞ ሆሊ ትራዲሽን እኛ ቅዱስ ትውፊት እንደምንለው፣ ወይ ቸርች ፋዘርስ ከነሱ ውስጥ ማግኘት አለብ ማለት ነው። ይህን ዶክትሪን ይዞ ሲመጣ እንግዲህ ማርቲን ሉተር ከካቶሊክ ቤተ እምነት ብዙ ተቃውሞ ደርሶበት ነበር። እና ከደረሱበት ተቃውሞች አንዱ የያዕቆብን መልእክት እነሱ ይጠቀሙበት ነበር። አሁን ማርቲን ሉተር ምን ይላል መሰለህ? እምነት ብቻ ያድናል ብሎ ሲነሳ ለእሱ መሰረታዊ ያደረገው የመጽሐፍ ቅዱስ ክፍል ምንድን ነው መሰለህ? የቅዱስ ጳውሎስ መልእክት አለ። ቅዱስ ጳውሎስን ታውቀዋለህ አይደለ? ወደ 14 መልእክታትን የጻፈው ከነዚህ ውስጥ እንግዲህ የሮሜ መልእክትም ይባላል። ወደ ሮሜ ሰዎች የተላከ ማለት ነው። እና ማርቲን ሉተር ምን ያደርጋል መሰለህ ቅዱስ ጳውሎስ የተናገረው አለ በሮሜ መልእክት ላይ ምዕራፍ ሶስት ላይ ከቁጥር ሀያ ስምንት ላይ እንዲህ የሚል ወርድ አለ እንበለውና ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለን ይላል ጳውሎስ፣ እንዲ ተናገረው። ይህን ማርቲን ሉተር ይህን ወስዶና መጽሐፍ ቅዱስ ስተረጉም ነው እንግዲህ። በእነሱ ጊዜ የነበረው መጽሐፍ ቅዱስ ወደ ላቲን ነበር። ላቲን ማለት ላቲን እና ግሪክ ነበር፣ በጣም ታዋቂ ቋንቋዎች የክርስትና ማለት። በላቲን የነበረውን ማርቲን ሉተር እንግዲህ ሲኖር የነበረው ጀርመን ሀገር ውስጥ ነው ወደ ጀርመንኛ ቋንቋ ትራንስሌት ያደርገዋል። ትርጉም ስራ ሲሰራ ማለት ነው። እና ይህን ወርድ የወስደው እና ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለን የሚለውን ማርቲን ሉተር ምን አደረገው? ሰው ያለ ህግ ስራ በእምነት ብቻ እንዲጸድቅ እንቆጥራለን አለ። የሆነ የተጨመረ ነገር አይታለም። ብቻ ምትል ወርድ ጨመረበት። አሁን የዘንድሮ ፕሮቴስታንቶች እንግዲህ ይህን ዶክትሪናቸው ነው እምነት ብቻ ያድነኛል የሚል መጽሐፍ ቅዱስ ላይ ግን የለም። በሚገርም ሁኔታ ማለት እና፣ መጽሐፍ ቅዱስ ላይ እንግዲህ የመጨመር ስልጣን የለውም። ማርቲን ሉተር ምን አደረገ? ይሄ ብቻ የሚለውን ጨመረና ለእሱ ዶክተር እንዲመቸው ነው እንግዲህ፣ ሰው በእምነት ብቻ ይድናል የሚለውን። ከዛ በዚህ ተቃራኒ ምን አለ መሰለህ? አሁን ወደ ያዕቆብ መልእክት ለምን ጣላው የሚለውን ስንመጣ የያዕቆብ መልእክት ላይ ምን አለ መሰለህ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ እንቆጥራለን ይላል። ተቃራኒ ያለው ነበር እዛ ጋር ሉተር እንደጻፈው እንግዲህ በእምነት ብቻ ይላል። እዚህ ጋ ደግሞ በእምነት ብቻ ሰው አይጸድቅም ይላል። እና ልክ የእኛው እንትን ሲል ማርቲን ሉተር እንዲሁም የያዕቆብ መልዕክትም አልቀበልም እስከ ማለት ደርሷል። እንዲሁም በአንድ ጊዜ ምን አለ ይባላል እነዚህ ሁለቱን አሁን ሮሜ ሶስት ሀያ ስምንት ላይ ያለውን ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለን የሚለውን የያዘው ያዕቆብ መልዕክት ላይ ደግሞ ያዕቆብ ምዕራፍ ሁለት ከቁጥር ሀያ አራት ላይ ነው ያለው ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ እንቆጥራለን የሚለውን ያቸው ሁለቱ ወርዶችን አያቸዋ። እነዚህን የሚያስታርቅልኝ ቢኖር አለ ራሱ ማርቲን ሉተር፣ እነዚህ ሁለቱን የሚያስታርቅልኝ ቢኖር የዶክትሬት ኮፍዬ ነው አሁልኬ ሰጠዋሉ ይላል። የሚያስታርቀው ለሚያስታርቀው ሰው እና እኔ ሞኝ እንዲለኝ አድርገዋል ይላል። ገባ መቼም አይታረቁም እያለ ነው ማርቲን ሉተር። መቼም እነዚህ ሁለቱ መቼም አይታረቁም እያለ ነው። እና አሁን ብዙዎቹ አሁን በእኛ ዘመንም ያሉት ይህን እንግዲህ ዶክተር ኬት እንደመጣ በዚሁ እንዲያውቁ ነው። አንደኛ ሁለተኛ የፕሮቴስታንት ቴዎሎጂ ናቸው። ራሱ አሁን በጊዜያችን ያሉት ሰው በእምነቱ ብቻ ይጸድቃል የሚለው ትምህርት የራሳቸው ፕሮቴስታንት ቴዎሎጂ ነው። እንደዚህ የሚሉት አንደኛው ኖርማን ጋይስለር ይባላል። አንደኛው ደግሞ አሊስተር ሚክራትም ይባላል። እነዚህ ከቅዱስ ጳውሎስ ራሱ ሲጽፈው ሮሚ መልእክቱን ይዛ ለሮሚ ሰዎች ሲጽፍላቸው ማለት ነው ቅዱስ ጳውሎስ ማለት ያልፈለገው ነው ሉተር ያለው ገባ። ቅዱስ ጳውሎስ ያ አሁን እንትና ቅዱስ ጳውሎስ ያለበት ኮንቴክስት አለ። ሮሜ ርስ አለው። ሰው በእምነት ይጸድቃል። ኦፍኮርስ በእምነት ይጸድቃል። በእምነት ችግሩ ገባ፣ ብቻ ምትሏል። እምነት ስትል ሌሎች ውስ ጥምቀት የሚባል ነገር ትረሳለህ። ቁርባን የሚባል ነገር ትረሳለህ። ይሄ መልካም ስራ ምትላቸውን ትረሳለህ። እነዚህ እንዳለ ኢግኖር አድርገህ በቃ አምናለው በቃ ድናለው ነው ቅዱስ ጳውሎስ ራሱ ሲጽፈው የሮሜ መልእክትን ሀሳቡ ኢንቴንሽኑ ራሱ ይሄ አልነበረም ነው። ይሄ አሁን በእነሱ ራሱ እየታመነ ነው፣ በፕሮቴስታንት ቴዎሎጂ ራሱ አሁን የሚታመን ነው ማለት ነው። እና ማርቲን ሉተር ምን ብሎ ነበር፣ በራሳቸው ጀርመን ላይ የስኩል ኦፍ ቴዎሎጂ ነበር ዊተንበርግ የሚባል ማለት ነው። እና ስለ ያዕቆብ መልእክት ሲናገር በጣም የሚገርም ነገር ነው የተናገረው። እና ይህን መልእክት ከዚህ ትምህርት ቤት እንደሁም ማውጣት አለብን ይላቸዋል። አይ በጣም አይገርም ማለት ድፍረት እኮ ነው ለምንድን ነው የምናስወጣው ነው የሚለው የእሱ ስራ እምነት ብቻ የሚለውን ስለሚቃወም ነው እንግዲህ ተመልከት እና በማርቲን ሉተር ይሄ ተርጉሟል ብያለዋ ከላቲን የነበረውን ወደ ጀርመንኛ ተርጉሞታል በላቲን የነበረው ይታወቃል ቡልጌት የሚባለው ጀሮም የሚባል አባት የሰራው ነው በአራተኛ ክፍለ ዘመን ላይ ማለት ነው እሱን እንግዲህ ወደዚህ እየተረጎሙ ነው ማርቲን ሉተር እና ፕሪፌስ ፕሪፌስ ማለት መቅደም ነው የአዲስ ኪዳን መቅደም ላይ ራሱ ማርቲን ሉተር ሲናገር ምን ይላል መሰለ? ከወንጌላት ሁሉ የዮሐንስ ወንጌል ይበልጣል ይላል። ከዛ በኋላ የጳውሎስ መልእክታትና የጴጥሮስን መልእክታት አንብቡ የግድምን ነበብ ያለባቸው ይላል። ከዛ ሶስቱ የቀሩት ወንጌላት ከነዚህ ጋር ሲነጻጸር የያዕቆብ መልእክት ገለባ መልእክት ነው ይላል። ቢኮዝ ፎር ዘሴም ሪዘን ማለት ነው አሁን ለነገር ፎር ሪዘን እና አንደኛ የሚጣላበት እንትን ይሄኛው ነው ሁለተኛ ደግሞ ምን አሁን እንደዚህ የሚሉ ቃላቶች አሉ። አሁን ቅድም የሮሜን ነገር እኮ አለ እዛው ሮሜ ላይ አሁን እራሳቸው የሚጠቅሱት አለ እግዚአብሔር አብርሃም እግዚአብሔርን አመነ ጽድቅ መሆኑ ተቆጠረለት ይላል። ሰዎችኛውን ጥቅስ ብዙ ጊዜ ለምደናታል። ጆሮ መንገድ ላይ ምናምን ትሰማዋለህ። ተራሱ አብርሃም እግዚአብሔርን አመነ ጽድቅ መሆኑ ተቆጠረለት ይላል። ይሄን አሁን እምነት ብቻ ይላል እዚህ አሁን ይህን ይዝና እምነት ብቻ ያድናል ለማለት ነው። ከዛ ያዕቆብ ላይ ስመጣ ደግሞ ምን ይላል ምስለ አብርሃም ልጁን በመሰዊያው ላይ ባቀረበ ጊዜ በስራ ይጸደቅ አልነበረምን? ምን ይላል ተመልከት፣ እዛ ጋር በእምነት ይላል፣ እዚህ ጋር ደግሞ በስራ አብርሃም ጸደቀ ይላል። ስለዚህ ምናለ ማርቲን ሉተር ያዕቆብ መልእክት ሰው በስራው መጽደቅ ይችላል ብሎ ስለሚያስተምር አልንቀበለውም ማለት ገባ። እየመረጠ ነው ጳውሎስ ቨርሰስ እንትና ሆነ ያዕቆብ ግን፣ ሁለቱ ሁለቱ እኮ የሚጣሉ አልነበሩም። ሁለቱም የተነገሩበትን ኮንቴክስት መረዳት ነበረበት እንጂ ሁለቱም ቢጣሉ እንትኖች አልነበሩም። ሶ ምን አደረገ? የያዕቆብ መልእክት በስራ መጽደቅ ይቻላል ብሎ ስለሚያስተምረ አልቀበለውም። አሁንም ዘንድሮም እንግዲህ በእኛ ዘመንም እንደምታየው ብዙዎቹ እንትን የሚሉን እኛ ላይ ተቃውሞ ምናምን ሰው በስራው አይጸድቅም ምናምን ሲባል ሰምተሃል። መልካም ስራ አያድንም ምናም የሚሉት ኮንቴክስቱ ላልገባቸው ነው እንጂ ተመልከት። አሁን ያዕቆብ እያለ ያለው እምነት ብቻ ያድናል አላለም። ስራ ብቻ ያድናል አላለም። እምነትና ስራ ግን ተባብረው በአንድነት ያድናል የሚለው። ሮሜ ደግሞ የተናገረበት ቅዱስ ጳውሎስ የራሱ እንትን አለው፣ ኮንቴክስት አለው። የማያምነው ነበሩ አህዛቦች ነበሩ። ስለ ማመን እየተናገረ ነው። ስለ ማመን ላይ ፎከስ አድርጎ ተናገረ። ግን ብቻ የሚል ነገር የለም። ስቲል አይቶ ከሆነ ማለት ነው። እና አሁን ምን ይላል መሰለ፣ የማርቲን ሉተር ፕሪፌስ ከአዲስ ኪዳን ከተረጎመ መቅደሙ ላይ ነው። እንዲህ ይላል፣ አሁን ስለ ያዕቆብ መልእክት ሲናገር ማለት ነው። ዚስ ኢፕስትል ኦፍ ሴንት ጄምስ አይ ኮንሲደር ኢት ኢዝ ኖት ዘ ራይቲንግ ኦፍ ኤኒ አፖስል ይላል፣ ማንኛውም ሀዋርያ እንዳልጻፈው እቆጥራለው ይላል መጀመሪያ ላይ ይቀጥልና፣ ማይ ሪዝንስ አር አስ ፎለውስ። መጀመሪያ የሚቃወምበት ምክንያት ነው እንግዲህ። መጀመሪያ ኢት ኢዝ አጌንስት ሴንት ፖል ኤንድ ኦል ዘ ረስት ኦፍ ስክሪፕቸር፣ ኢት አስክራይብስ ራይተስነስ ቱ ወርክስ ይላል። ይህ የያዕቆብ መልእክት ከመፍ ከመጽሐፍ ቅዱስ ከሁሉም ጋር በተለይ ደግሞ ከቅዱስ ጳውሎስ ሮሜ እንዳልኩ በኋላ ከእሱ ጋር ኮንትራዲክት የሚጋጭ ነው በዛ ላይ ደግሞ ሰው በስራው መጽደቅ እንደሚቻል ይናገራል ነው የሚለው ስለዚህ አንደኛው ማልቀበልበት ምክንያት ለዚህ ነው ይላል ይቀጥልና ዛው አብርሃም በስራው ጸደቀ የሚል አለ ስለዚህ አብርሃም እኮ ሮሜ ላይ በእምነት ጸደቀ ነው የተባለው እዚህ ጋር ደግሞ በስራ ጸደቀ ይላል ስለዚህ መጽደቅ በስራ አይደለም በእምነት ነው ሰው አልቀበለውም ይላል ሰው እንዳየው ነው። እስካሁን እንግዲህ መርጦ ነው ማለት ነው። ጳውሎስ ቨርሰስ ያቆብ ገባ? እሱ አሁን ሶላ ፊድ ያልከው እምነት ብቻ እምነት ብቻ ሲሄድ ወደ ሮሜ ነው የሚሄደው። እምነት ብቻ የሚል ነገር ትምህርትም የለም፣ ይዘ ኮንቴክስቱም አይደለም። ጥቅስ እኮ አደለም የምንፈልገው፣ እምነት ብቻ የሚል ጥቅስም አይደለም። ሀሳቡ ራሱ የለም ጭራሽ። ሰው በእምነት ብቻ ይደናል የሚል ሀሳቡ የለም። ገባ? ዚጋ ምን እንዳደረገ አይታል? አዲስ ነገር ነው ያመጣው ነው በክርስትና ሃይማኖት ታሪክ ውስጥ የሚመቸው እሱ እንደሚመቸው አድርገው ማለት ነው። እንግዲህ ከሱ በፊትም ሺህ አምስት መቶ ዓመት አልፈ የቤተክርስቲያን ታሪክ አዲስ ትምህርት ሲመጣ ይታወቃሉ። ሁሌ አዲስ ትምህርት ሲመጣ ማለት ነው አንድ አይነት ትምህርት ነበር ሲመጣ ሰው እንደ ሰው ለመዳን ምን ማድረግ እንዳለበት የሚያስፈልጉ ነገሮች እኮ ይታወቃሉ፣ በቤተክርስቲያን ይታወቃሉ። እሱ ሲመጣ ደግሞ አዲስ ነገር ይዞ መጣ እና አንደኛ እንትን የሚለው አዲስ ነገር ይዞ መምጣቱ ነው። ሁለተኛ ደግሞ የሚቃወምበት ምክንያት ሌና የክርስቶስን ስም አይጠራም ይላል የያዕቆብ መልእክት። የክርስቶስን ስም ስለማይጠራ አልቀበለውም ይላል። ተመልከት እንግዲህ እና ክራይቴሪያ የሚያውጠው ራሱ ነው። ከጳውሎስ ጋር ይቃወም አይቃወም የሚወስነው እሱ ነው። ፕላስ ደግሞ አሁን የክርስቶስ ስም ስለሌለበት ራሱ አልቀበለውም። ሐዋርያ ማልጻፈው ምንም ይሄ ናይዘር አፖስቶሊክ ኖር ፕሮፌቲክ ነው የሚለ እንደው እሱ ማለት ነው። ሐዋርያውም አለም ምንም የትንቢት መጽሐፍም አለም። እንደውም ኤፒስትል ኦፍ ስትሮ ይለዋል ሚኒንግ ያው ገለባ ምንም አይጠቅም መልእክት ለማለት ማለት ነው። አሁን ብዙዎቹ ይሄን አያውቁትም። እምነት ብቻ ያደነኛል ብሎ አሁን ሲፎክሩት ትሰማለህ። እምነት ብቻ ያደነኛል ይሉሃል። አስረዳኝ ስትለው የለም አብርሃም አመነ ጽድቅ ሆኖ ተቆጠራለት ብለው ይጠቅሱላል። ያዕቆብ ላይ ስትሄድ ደግሞ አብርሃም በስራው ጸደቀ፣ ልጁን በመሰዊያው ላይ ባደረገ ጊዜ በስራው ይጸደቀ አልነበረም ይላል። አይታረቁም፣ አይተወ ከሆነ ማለት ነው። እና ልክ ይሄኛው እምነት ብቻ ያደነኛል ሲል የካቶሊክ ቴዎሎጂያንስ በጊዜው የነበሩት ከያዕቆብ መልእክት ይህን ነበር የነገሩት፣ እያስረዱት የሚከራከሩት የነበረው ሶ ምን ይላል ራሱ ኤፒስትል ኦፍ ጄምስ ጊፍስ አስ ማች ትራብል ይላል ፎር ዘ ፓፒስትስ ኢምብሬስት አለውን። ፓፒስት የሚላቸው ሮማን ካቶሊሲዝም የነሱ ነው። ማለት እነሱ ስለሚጠቀሙት ይህ በስራ በስራ ምናምን እያሉ ስለሆነ አንድ ችግር ይሰጠናል ነው፣ ጭራሽ ትራብል ነው ገባ የያዕቆብ መልእክት ችግር ነው። እስካሁን ባይዘ ወይ መልስ የላቸውም በዚህኛው ላይ አሁን ሮሜ ስጠቅስለ አንተ ያዕቆብን ስጠቅስለት መልስ የለውም። አያስታርቁትም። ማርቲ ሉተር እንዳለው ነው፣ አሁን ማንም የሚያስታርቅልኝ ቢኖር የዶክትሬት ኮፍዬን፣ ዶክተር ነበርና፣ የዶክትሬት ኮፍዬን አውልቄ ሰጠዋለሁ፣ ሞኝም እንዲለኝ ያደርገዋለው ነው። በዋናው መስራቹ ራሱ የፕሮቴስታንት መስራቹ እንደማይታረቁ እየነገረ አሁን ለማስታረቅ ሲሞክሩ የፈለገው ያዕቆብ እንደዚህ ነው ምናምን ሲሉ ልትሰማቸው ትችላለህ። ግን እነሱ እንደሚሉት ከሆነ መቼም አይታረቅም። ዋናው መስራቹ ታዲያ ከተናገረ ለምነሱን አይሰሙትም? ስታስበው ማለት ነው። አረል እንደዛ ከሆነ እሱ እምነት ብቻ ያድነኛል እምነት ብቻ በሰው በእምነቱ ብቻ ይድናል ብሎ ያስተማረ ራሱ ሉተር ነው። ይችኛውን ዶክተሪን ይቀበሏታል። ሰው በእምነት ብቻ ሰው አይታረቁም ብሎ ደግሞ የተናገረው ራሱ ሉተር ነው። ራሱ እሱም ግን ለማታረቅ ሲታገሉት አያቸዋል። አሁንም ማርቲን ሉተር የሚጠላበት የያዕቆብ መልእክት ይጠለዋል ወይ ተብሎ ልትጠየቁ፣ እውነት ነው ይጠለዋል። ለሁለት ምክንያት ነው። አንደኛው ሮሜን ስለሚቃወምበት ነው። ይቃወማል ብሎ ስለሚያስብ ከጳውሎስ ጋር እንትን ይላል። እንዲሁም ያዕቆብ ራሱ አልጻፈውም እኮ ነው ይላል። አንድ አይሁዳዊ ዝም ብሎ የጻፈው ነው ይላል። ወይ ለምን እንትን አለም? አይ ሜንቴን ዛት ሳም ጂው ሮቲት አንድ አይሁዳዊ ሰው እንደጻፈው አስባለው አምናለው። እንደዚህ ነገር ነው። ሁ ፕሮባብሊ ሀርድ አባውት ክርስቲያን ፒፕል በት ኔቨር ኢንካውንተርድ ኤኒ ይላል። አንድ አይሁዳዊ ነው ስለ ክርስቲያኖች የሰማ ነው፣ ግን አግኝቷቸው ተገናኝቷቸው ማያቅ አንድ አይሁዳዊ ሰው እንደጻፈው አምናለሁ ይላል። ሲንስ ሂ ሄርድ ዛት ክርስቲያንስ ፕሌስ ግሬት ዌይት ኦን ፌዝ ኢን ክራይስት ሂቶት አለ ክርስቲያኖች በክርስቶስ ኢየሱስ ላይ ያላቸውን እምነት ባየ ጊዜ አለ እምነት ባየ ጊዜ እንዲህ ብሎ አሰበ ይላል። ወይ ሞመንት እንደዚህ ብሎ የሚያስበው አንድ አይሁዳዊ ነው? ወይ ሞመንት አውል ኦፖዘም አንድ አርጅ ዎርክ ከዛ ቆያ እንዲያለና በክርስቶስ የሚያምኑትን ክርስቲያኖች ልቃወማቸው ብሎ ስለመልካም ስራ ብቻ ጻፈ። አሁን ያዕቆብ መልእክት ላይ ስተነቡ ስራ ስራ እንደዚያ ነገር ነው። በእምነት ብቻ ሳይሆን በስራው ነው የሚለው እና እንደዛ ብሎ የጻፉ ለዚህ ነው ከዛ ዚስ ሂ ዲድ ሂ ሮት ኖት ኤ ዎርድ አባውት ይላል ስለ ክርስቶስ መከራውና ትንሳኤው ምንም ነገር አልጻፈም። ሌሎቹ ሐዋርያት ደግሞ ይህን ጽፎሃል ይላል። ያ ሁለተኛው ቅድም የነገርኩህ እዚህ ጋር ነው። ስለ ክርስቶስ ምንም የሚናገር ወርድ ራሱ አንድ ወርድ አይናገርም ነው የሚለው። ጭራሽ ክርስቲያኖች በእምነት እንጸድቃለን ብለው ስለሚያምኑ እነሱን ልቃወሟቸው ብሎ የጻፈው ሰው ነው እንጂ ያዕቆብ አይደል ለሚጻፈው ለማለት ነው እንግዲህ እንዳለ ርቀት ሄደው ማለት ነው ሂሮት ኖት ኤ ወርድ አባውት ሰፈሪንግ ሪሰረክሽን ኦፍ ፖ ፕሪ ይልና ኮምፓሪዝን እንዲህ የሚል ውድድር ንጽጽርን ያቀርባል። ልማውምንሚል እንመልከህ ዘ ቦዲ አፓርት ፍሮም ስፒሪት ኢዝ ዴድ ፌዝ አፓርት ፍሮም ወርክ ኢዝ ዴድ ኦ ሜሪ ማዘር ኦፍ ጋድ ምን ሀሳቡ ምድር መሰለ ያቆብ መልእክት ላይ እንዲህ የሚል አለ ነብስ የተለየው ስጋ የሞተ እንደሆነ ይላል። ልክ እንዲሁ ስራ የተለየው እምነትም ስራ የተለየው እምነትም እንዲሁ የሞተ ነው ይላል። ከዛ ምን አይነት የማይረባ ቴሪብል ቴሪብል ኮምፓሪዝን ዛት ይዝ ይላል። የሚምለው ራሱ ይወ ተመልከት፣ ሲምል ኦ ሜሪ ማዘር ኦፍ ጋድ ወላዲት አምላክ እያለ ነው ማለት እና ያዕቆብ፣ ይሄ እምነት ከስራ ተለይቶ የሞተ ነው እና ቢለው እሱ ራሱ ያሾፍበታል ማለት ነው። እና ይህንም ተናግሯል ለማለት ፈልጌ ነበር። ሶ እንዴት አየው ታዲያ ጥያቄ? አሁን ትንሽ መልሳ ያገኘ ይመስልህ አይደለ? በተለይ አሁን እንትን ያልከው ላይክ ሞር ኦፍ ወደ ዋናው መነሻ ጥያቄዎችን። አሁን ቅድም የነገርኩህ አንድ ቴዎሎጂያን አለ ፕሮቴስታንት፣ እና አሊስተር የሚባለው አንግሊካን ነው። አንግሊካን ማለት ያው ከፕሮቴስታንት ይሄ ቸርች ኦፍ ኢንግላንድ የሚባሉት ማለት ነው። ፕሮቴስታንት ናቸው። ዶክትሪን ፕሮቴስታንት ሊተርጂ ቅዳሴ ናም ደግሞ የካቶሊክ የወሰዱ ናቸው። እሱ ምን ይላል? አሁን ሰው እነ ማርቲን ሉተር ያስተማሩት ሰው በእምነት ብቻ ይጸድቃል፣ በጸጋ ብቻ ይጸድቃል፣ እንደዚህ የሚሉት ነገሮች ቴዎሎጂካል ኖቨም ይላቸዋል አሊስተር። ቴዎሎጂካል ኖቨም ምንድነው ማለት ነው? ከዛ በፊት አዲስ ትምህርት ነው ይሄ፣ እንደ ሰው በእምነት ብቻ ይጸድቃል ነው የሚባለው ከዛ በፊት ያልነበረ አዲስ ትምህርት ነው ይላል። የዛሬን ቪዲዮ እናጠቃለውና ማርቲን ሉተር እውነት ነው፣ የያዕቆብ መልእክት ይጠለዋል። የሚጠላበት ምክንያት አንደኛው መጽሐፍት እንዳለ ይቃወማል ብሎ ስለሚያስብ ነው። እንዳለ መጽሐፍ ቅዱስም ማለት ነው። ስፔሻሊ ደግሞ ጳውሎስ ሮሜ ላይ ማለት ሮሜ ማርቲን ሉተር የጠቀሳት አለች፣ ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለን ያለውን እሱን ይቃወማል ስለሚል ነው። ሁለተኛ ደግሞ ጽድቅን በስራ ያደርገዋል፣ ሰው በስራው መጽደቅ ይችላል ብሎ ስለሚያስተምር አልቀበልም ይላል። መልሱ እንግዲህ ይሄ ነው ማለት ነው። እንግዲህ የዛሬ የጥያቄና መልስ መርሃ ግብራችን ይህን ይመስላል። እንግዲህ እዚህ ጋር እያጣቀስኳቸው የነበሩ ብዙ ሪሶርሶች ነበሩ፣ ማርቲን ሉተር ራሱ የጻፋቸው የራሱ ስቶሪዎች ትክክለኛ ታሪኮች ማለት ነው። እነሱን እንግዲህ የምትፈልጉ ከሆነ እኔ ሃይላይት እያደረግኩ በፒዲኤፍ አድርጌ የቴሌግራም ቻናል አለ እዛ ላይ ይለቅላቸዋለሁ። በዛ ላይ ደግሞ እናንተ መጠየቅ እንዲመለስላችሁ የምትፈልጉት ጥያቄ ካለ እንዲሁ በኮመንት አሳውቁን። የዛሬ ፕሮግራም ይህን ይመስላል። ይህን ቪዲዮ እንግዲህ ለብዙ ሰው ለብዙ ሰው ማለት ይህን የማያውቁ ሰዎች ብዙ ሰዎች አሉና ሼር ማድረጋችሁን አትርሱ። በተለይ ለፕሮቴስታንት ወንድም እህቶቻችን ይህን ዶክትሪን የነሱ ስለሆነ ከስር መሰረቱ ማወቅ አለባቸው። ስለዚህ ሼር ማድረጋቸው አይረሳ።